ሰላም ጤና ይስጥልኝ። የተወደዳችሁ እና የተከበራችሁ ዴቲቪ ተከታታዮች፣ እንዴት ሰነበታችሁ? እንዴት ስከርማችኋል? ክቡራትና ክቡራን እንደ ተመልካችሁ ዛሬም እንግዲህ ሶሻል ሚዲያ ላይ በተወሰነ መጠን አነጋጋሪ በሆኑ ቪዲዮዎች ነው የተመለስኩኝ። አብራችሁ ቆዩ። ለዚህ ቤት አዲስ ከሆኑ ደግሞ ሰብስክራይብ እና ላይክ ማድረግ እንግዲህ ቤተሰብ አባል መሆን ትችላላችሁ አጫጭር ቪዲዮዎች ናቸው። ነገር ግን እጅግ በጣም የኛን ሀሳብ የሚፈልጉ ጉዳዮች ናቸው። እኔም በአጭሩ ሀሳቤን አስቀምጣለሁ። እናንተም ደግሞ ሀሳብ አስተያየት ካላችሁ በኮመንት መስጫ ሳጥኑ ክፍት ነው፣ የፈለጋችሁትን ሀሳብ ማጋራት ትችላላችሁ። እስኪ ይሄም ቪዲዮ ምንድን ነው የሚያሳየው? ሰው ምን እየሆነ ነው? ግን ሌላ ታሪክ ውስጥ ገብቷል ሰው ቆይ ምንድን ነው የምታስተምሩት አሁን? አንተ እግሬን ሰደድክላት፣ እሷ ከዛ እየላሰች ነበር፣ ኋላ ላይ ነከሰች። ምን ምን ለማሳየት ነው ይሄ ነገር? ከእናንተ ልጅ ይወጣል ልጅ ይወለዳል። ለልጆቻችሁ ምንድን ነው የምታሳዩት? ምንድን ነው የምታስተምሩት? ክብረትና ክብራ ምዱ ተመልካቾች፣ እናንተ ይህ ድል ቢገጥማችሁ ምንድን ነው የምታደርጉት? አንዴ ይህችን ቪዲዮ ቱስ ኬልታ አንድ ነገር ላስቸግር። አማርኛ ጽሁፍ ትንሽ ያስቸግራል። ከሌላ ሰው መጥቶ ነው እኔ አንብብሄን ወንድሜ ልኮ ነው ደብዳቤ ምንድነው ደብዳቤ ልኮ ነው እንዳነብ ነው። አንተ አማርኛ ትንሽ ያስቸግራልእንዳንብልጋር እንደ አንተ ንገር። ጮክ ይበል። ሰላም ኤርሚያስ፣ እሺ፣ የወሰድከውን አንድ ሚሊዮን ብር ሰዎች አውቀዋል፣ ካለህበት ስለመጡ አለውና፣ ሩጥ። ምን አለው? የስ ወንድሜ ወንድሜ ወንድሜ አረ፣ ብር አይደለም ዳጋ ካሜራ አለ። የቲክቶክ ቪዲዮ እየሰራ ነው። እሺ፣ ቦርሳው ምንም የለው። ወንድም፣ ይቅርታ አማርኛ እችላለሁ። እናመሰግናለን። ምን ነው እንደዚህ እንዴ? ከዚህ ቪዲዮ ግን ምን ደታኝ ታውቃላችሁ? ህዝቡ ችግር ውስጥ ነው ኦብቪስሊ። ነገር ግን ሰው ያልሰራበትን ነገር በዚህ ደረጃ ለመብላት በዚህ ደረጃ ጋማ አድርጎ ለመሄድ ይፈልጋል። ምን አስባችሁ ነው? ዲ አረ ነውር ነው በርግጥ ከባድ ነው አሁን ላይ ያለው ነገር እኮ እኔም እዛ በነሱ ጫማ ውስጥ ሆኜ ነገሩን እንግዲህ ባገኘው ምን ልወስድ እንደሚችል አላቅም ክቡራትና ክቡራን ተመልካቾች እንግዲህ ከዚህ በማስቀጠል አንዲት አርቲስት እጅግ በጣም በሚገርም ሁኔታ ወንድማችን ላይ ያደረገችው ነገር ብዙዎችን እያነጋገረ ነው ወንድማችን በነገራችን ላይ ቪዲዮ ላይ ስሟን አልጠራም ነገር ግን ኮመንት መስጫ ሳጥን ውስጥ ማን እንደሆነች ስሟን አስቀምጠዋል ሰላም ሰላም እንዴት ዋላችሁ አርቲስቶቻችን ለካ አለቆቻችን ናቸው ባካችሁ ወይ ጉድ እኔ መቻወቅኩኝ ዛሬ ነዳጅ ለመቅዳት ቦሌ ማተሚያ ፊት ለፊት ኦይል ሊቢያ ወይም ኦላ ኢነርጂ ማደያ ለመቅዳት ተሰለፍኩኝ ተሰልፌም ወረፋ ደረሰኝና ቀዳውኝ ማለት ነው ከፊት ለፊቴ አንድ ሬንጅ ሮቨር የሚባለው መኪና ሀይሱዙ የሚመስለው ማለት ነው፣ የትልቁ ሬንጅ ሮቨር ትንሹ ሳይሆን ትልቁ። እሱ ከፊት ለፊት የነበርና ፊትና ኋላ ሆነን ቀዳን ማለት ነው። ፊትና ኋላ ሆነን እንደ ቀዳን በጣም ረጅም ደቂቃ ቆመ ማለት ነው። መኪናው ቆሞ አሁን አሀ ይወጣል ብዬ ጠብቃለሁ፣ አይወጣም። እኔ ከፍዬ ጨርሻለሁ፣ ቀድቼም ከፍዬም ጨርሼ ማለት ነው። ከዛ ከኋላ ያሉ መኪኖች ደግሞ ክላክስ ያደርጋሉ፣ ለምን አትወጡልንም እንዳጋጣሚ ሆኖ ልጁ ጠራሁትና፣ ቀጂውን ጠርቼ ይቅርታው እንደሚ ለምንድን ነው የማይወጣው ይሄ መኪና ስል ስለው፣ አይ ሂሳብ ስላልከፈለች በቴሌ ብር እንዲከፈልላት ቆማ እየጠበቀች ነው ይለኛል። በሚለኝ ሰዓት እንዴ፣ እሺ፣ ለእኔ ትንሽ ፈቀቅ ትበልልኝ ትንሽ መኪና ስለሆነ ማለፍ እችላለሁ አልኩት። በጣም ረጅም ደቂቃ ነው የቆምነው ማለት ነው። ከዛ እሺ ያለኝና አስጠጋልኝ፣ መኪናውን ማለት ነው። አስጠጋልኝና አልፍልል ስል ሄሎ እናት፣ ትንሽ እንኳን የሁሉ መኪና ቆሙ ክላክስ እየተደረገ ትንሽ እንኳን ፈጠቅ አትይም ስላት መስታወቷ አወረደችና ባልጠጋስ ምናምን ብላ አፏ ልትከፍት ማለት ነው። ውይ አንቺ ነሽ እንዴ? ያውም አንቺ ነሽ እንዴ ስላት ድጋሚ ደገመችኝ። እኔ ቦንስ ምን ልትሆን ነው አትለኝ እንዴ ብዬ ሙልጭ አርጌ ልሰድባት ስል መስታወቷን አትዘጋም። ከዛ ምንድነው ያልሽው ስላት፣ ድጋሚ መስታወቷን አወረደ አወረደችውና አለቃህ እኮ ነኝ ዝም ብላ አትሄድም እንዴ ምናምን አትለኝም አትለኝ። አንቺ የእኔ አለቃ ልትሆኚ ይቅርና እቤት ሰራተኛ እንኳን ከቀጠርሽ ለሰራተኛሽ እንኳን አለቃ መሆን እማትቺ ረህጥና። በዚህ አጋጣሚ አየሁኝ በጣም ወድሽና ማከብርሽ አርቲስት ነበርሽ ማለት ነው። በዚህ አጋጣሚ በአርት ሙያ ውስጥ ያላችሁ ትልልቅ የአርት ስራ የምትሰሩ እናንተን የሰራሁት ቪዲዮ አይወክላችሁ እናንተ የተከበራችሁና የተወደዳችሁ ውድ አርቲስቶች ናችሁ። ወዳችኋለሁ፣ በጣም ወዳችኋላችሁ ማለት ነው። ግን እንዳንቺ አይነቱ አንቲ መኪናው እኮ እኔ ወይ ወይ ተከራይተሽው አይደለም፣ ኖ ኖ ኖ፣ ተከራይተሽው አይደለም። የተከራየ ሰውማ አንደው ይከፍላል፣ ራሱ ይከፍላል፣ ነዳጅ። ቀርተሽልን ነይ ብለውሽ ልከውሽ እኮ ነው እንደዚህ ያልሽኝ ምክንያቱም በቴሌ ብር እስከሚከፍሉልሽ ድረስ ማደያውን በቃ የግልሽ አርገሽው ነበር የቆምሽው። እና እንድ ሰድብሽም እድሉ ስላል ሰጠሽኝ ነው። በዚህ አጋጣሚ ይህንን ቪዲዮ ለመስራት የተገደድኩት ማለት ነው። አደርሱልኝ። በጣም አመሰግናለሁ። ሼር፣ ኮፒ ሊንክ አድርጉት። በነገራችን ላይ እጅግ በጣም ጥንቃቄ ቢያደርጉ ይመረጣል። የኢትዮጵያ አርቲስቶች እንግዲህ አሪፍ፣ ጥሩ የሚባሉ አርቲስቶች አሉ። አርቲስት መሆናቸውን ለጥሩ ዓላማና ለጥሩ ነገር የተጠቀሙ አርቲስቶች አሉ። ይሄ በጣም የሚበረታታ ነገር ነው። ጥሩ ስም ካላቸው ለእነሱም ጥሩ ነው። እንደገና ያን ጥሩ ስም ተጠቅመው ደግሞ ለህብረተሰቡ ጠቃሚ የሆኑ ነገሮችን የሚሰሩ ከሆነ ለህብረተሰቡም ጠቃሚ ነው። ነገር ግን ስማቸውን ተጠቅመው አርቲስት ስለሆኑ ምናልባት ህብረተሰቡ ውስጥ የተለየ ቦታ የሚፈልጉ እንደዚህ አይነት በቲኢቪት የተቀላቀለ ነገር የሚያራምዱ አርቲስቶች ተረጋጉ። ቲቪ ጥሩ አይደለም። በነገራችን ላይ ይሄ ህዝብ ነው እናንተን በዚህ ደረጃ ከፍ ብላችሁ እንድትበሩ ያደርገው፣ ማንም ሌላ አይደለም። ይሄ ህዝብ ስለተከታተለ፣ ይሄ ህዝብ ስለወደዳችሁ ነው። እንግዲህ በዚህ ደረጃ ሀብታምም የሆናችሁት፣ ገንዘብም ያገኛችሁት፣ መኪናም ያገኛችሁት። ስለዚህ ህዝብ ላይ አላስፈላጊ የሆኑ ነገሮችን ማሳየትና መሆን ምናልባት ውርደት እየመጣች ነው ብዬ ነው ማምነውና ህዝብ ሊከበር ይገባል። ክብራትና ክብረ ውዱ ተመልካቾች ከዚህ በማስቀጠል እንግዲህ ዲጄሊ ዲጄሊ አደገኛ የሌብነት ቅሌት ውስጥ ገብታለች። ይህን ቪዲዮ ተመልከት ውስ ይህንን ቪዲዮ ሼር ዲዩት ሪፖርት በማድረግ ሁላችሁም የዜግነት ግዴታችሁን ተወጡ። እዚ ጋር በፎቶ ላይ የምትመለከቷት ዲጄ ሊ ትባላለች። የምትኖረው በዱባይ ነው። ይሄንን በፎቶ የምትመለከቱት ወንድማችን ደረጀን ከኢትዮጵያ በሴኩሪቲነት አስቀጥረሃለሁ እንደ እንደመጣ ትቀጠራለ፣ ስራው እጅ ላይ ያለ ብላ አሳምናው፣ ሁለት መቶ ሀምሳ ሺ ብር ከፍሎ አመጣችው። ካመጣችሁ በኋላም ስራውንም አላስገባችሁም፣ አየር ላይ ጣለችው። ስራው የለም። ከኢትዮጵያ ከቤተሰቦች ጭቅ አንድ ሺ ድርሃም በኢትዮጵያ አርባ ሺ ብር አስመጣና የደላላ ትከፍልና ስራ ትገባለ ብላ ተወችው። ወንድማችን ተራበ፣ ተጠማ፣ የትራንስፖርት አጣ፣ ጎዳና ላይ ወደቀ በሰው ሀገር። እናም ትናንትና እኔ ቤት መጥቶ አዝኖ በጣም ችግሩን ነገረን። ራበኛለን፣ ኢማጅን፣ በሰው ሀገር ምግብ ራሱ መስጊድ ተሰልፎ ነበር ምግብ ሲበላ የነበረው። እሱንም ረመዳን ስለሆነ ረመዳን ባይሆን መስጊድ ውስጥም ምግብ አይሰጥም። እና ነግሮኝ ላገዛችሁ በሙሉ እጅግ በጣም አድርጌ አመሰግናለሁ። አዶት መቶ ዶላር፣ አንድ አማራ መቶ ዩሮ፣ ሰክሰስ መቶ ዶላር፣ ኤልሳቤት መቶ ዶላር፣ የምስራች መቶ ዶላር፣ ኢትዮጵያን ሬስቶራንት መቶ ዶላር አግዘውታል እና ሳራ አልሀበሻ ደግሞ ስራ ልታስገባው እና ስራም ካልተገኘ በእሷ ወገኖች አሰባስባ ኢቃማ መኖሪያ ፈቃድ እንደምታሰራለት ቃል ገብታልናለች። ሳርዬ ደግሞ ቃሏን አግባሪና ታደርገዋለች። ሀኒ ፋሽን አስቤዛ ታደርግለታለች። መሲ ብሪጅስቶን ልብሶች ገዛዝቼ በድራይቨር ወስድለታለሁ ብላለች። ወስዳዋለችም እሷ ጋር ዛሬ ፎቶ ልካልኝ ያለች ዋትሳፕ ላይ። ኤምኬ ደግሞ ቤት አፈላልግለታለሁ ብሏል። እጅግ በጣም አርጌ አመሰግናለሁ። ውዶቼ ሁላችሁንም ተባረኩ። ወንድማችን አይዞክ፣ ስራም ይገኝልሃል፣ እምባክ ይታበሳል። እናንተም ሕገ ወጥ ደላሎች ብሩን ብቻ እያያችሁ ዝም ብላችሁ እያመጣችሁ ወገናችሁን በሰው ሀገር ሜዳ ላይ የምትበትኑ ስንት ሰው እያበደ ነው፣ ስንት ሰው ተመልከቱ እስኪ። አረ ይብቃችሁ ፕሊስ። እኛም አንድ ላይ ተባብረን ህገ ወጥ ደላሎችን እንከላከል እባካችሁ። የተወደዳችሁና የተከበራችሁ ተመልካቾች እንግዲህ ቪዲዮ ላይ እንደሰማችሁት እጅግ በጣም አስነዋሪ የሆነ ነገር ነው ዲጄ ሊ እየፈጸመችው። በነገራችን ላይ በእርግጥ ለልጁ ለበጎ ነው የተቀየረለት ብዬ ነው ማምነው። ብዙ ኢትዮጵያውያን ደጋግ ኢትዮጵያውያን እንግዲህ ተንቀሳቅሰው ይሄን ልጅ ካለበት ችግር እንዲወጣ እያደረጉ ናቸው። ይሄ የሚበረታታ ነገር ነው። ነገር ግን አንዳንድ ሰዎች አሉ፣ ጥሩ ስማቸውን ተጠቅመው በጣም አስነዋሪ በሆነ መንገድ ሰዎቹን እያጭበረበሩ ያሉ የእሱ አሁን ሚዲያ ላይ ወጣ እንጂ ሚዲያ ላይ ያለጡ እጅግ በጣም በሰው በሰው የሚሰሩ ምናልባት ስማቸውን ተጠቅሞ አላስፈላጊ የሆነ ገንዘብ ወደ ቤታቸው የሚያስገቡ ምናልባት ሀብታቸውን ያከማችሁ ብዙቹ ይኖራሉ። እና ይሄ ተገቢ አይደለም። እማጅን እናንተ አላስፈላጊና ምናልባት አብኖርማል የሆነ ገንዘብ አስከፍላችሁ ይህን ግለሰብ ወደ ሌላ ወደ ሰው ሀገር ከወሰዳችሁት በኋላ እዛ ላይ ያን ሰው በጣም በሚያሳዝን ሁኔታ ጎዳና ላይ መጣል እጅግ በጣም አሳዛኝ ነው። ይሄ ልጅ ቤተሰብ አለው፣ ልጆች ይኖራሉ፣ ሚስቱ ትኖራለች። ጭራሽ ከሱ የተሻለ ነገር እየጠበቁ እሱ ጎዳና ላይ ሆኖ ሌላ ትኩሳት ነው የሚያመጣባቸው። ስለዚህ ይሄ በጣም አስነዋሪ የሆነ ነገር ነው። እንደዚህ አይነት ድርጊት ላይ እንግዲህ የተሰማራችሁ ሰዎች ከዚህ ድርጊታችሁ ተቆጠቡ። ክቡራትና ክቡራን፣ ወደ ተመልካቾች የዛሬ ቪዲዮ ይህንን ይመስል ነበር። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎችን መለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘላለም ትኑር። እስከዚህ ካያችሁ ግን ሰብስክራይብ ማድረግ እንዳትረሱ፣ ላይክም አድርጉ። ወዳችኋለሁ